ትክክለኛ ዓመተ ሂጅራውን ለማወቅ ብዙ ምርምርና ጥናት ቢጠይቅም አራት መቶ ሂጅራ እንደሆነ ይገመታል። የነጅዱ በአሁኑ የሳዑዲ አረቢያ ግዛት ንጉስ በግዛቱ በሚኖሩ አህለል ቤቶች ላይ ጦርነት አወጀባቸው። ህዝቡም ንጉሱን ለመዋጋት በመሰናዳት ላይ ሳለ ሼህ ከቢር ሐሚድ ሰይፋችን ሙስሊም ላይ አይነሳም፣ እስላም በቁጥር ትንሽ ሆኖ ሳለ ሙስሊሞችን አንዋጋም። አባታችን ሐበሻን ይወዷት ነበር። ወደ ሐበሻ በመሄድ እስልምናን እናስፋፋለን በማለት ከእስላም ጋር የሚያደርጉትን ውጊያ ሸሽተው በሸህ ከቢር ሐሚድ የተመሩት የአርባዎቹ አህለል ቤቶች ቅፍለት ቀይ ባህርን አቋረጠ። መጀመሪያ ምጽዋ ላይ በዳዕዋ እናም በጃሃድ አያሌዎችን በማስለም ወደ አስመራ ከዚያም ወደ ወሎ በተመሳሳይ የእስልምና ጥሪ ቀጠሉ። ብዙሐንንም ወደ እስልምና መምራት ቻሉ። በእያንዳንዱ ቦታም ከመካከላቸው የሰለሙ ማሕበረሰብ የሚያስተምር አንድ ሰው የተው ይጓዙ ነበር። በመጨረሻም ሐረር ላይ የሙስሊም ሱልጣኔት በመመስረት ሼኽ አባድርን አሚር አደረጉ። ከቢር ሐሚድ ወደ ደቡብ ሼህ እስማኤል ጀበርቲ ወደ ምስራቅ ሶማሌ፣ ሼህ ዑስማን በርከሌ መበተናቸውን የሼህ አባድር መናቂብ ያስረግጣል። ሼህ ከቢር ሐሚድም በደቡብ ለሚገኙ ለብዙ ማሕበረሰቦች የሂዳያ ምክንያት ሆኑ። በመሆር ግን ከባድ ፈተና ገጠማቸው። የመሆር አባቶች ታቦት ተሸክመው ወደ አጼ ዳዊት ሙስሊሞች ወደ እኛ ገፍተው እየመጡ ነው፣ አሁን መላ ካላበጀንላቸው ነገ ለመግታት አዳጋች ይሆናሉና የግርማዊነቱን እርዳታ እንማጸናለን የሚል የእርዳታ ጥሪ በደብዳቤ አሰናድተው ሰደዱ። አጼ ዳዊትም ግዛቱን የማስፋፋት ህልሙ የሚፈታበት ወርቃማ እድል ስለታየው ጦሩን አንቀሳቅሶ ወደ ሞኸር ገሰገሰ። ከቢር ሐሚድ የፈቂ አሕመድ የበኩር ልጅም የአጼ ዳዊት ጦር መንቀሳቀሱን ሲሰሙ ወዲያው ወደ ሐረሩ አሚር አባድር የደረሱልን ጥሪያቸውን አስተጋቡ። ሼክ አባድር ሶስት መቶ ያህል ጀግና ፈረሰኛ ተዋጊዎችን አሰናድተው ከቢር ሐሚድን በጦርነት እያገዙ ዘንድ ላኩ። ጦርነቱም የብዙሃን ደም ከሁለቱም ወገን የፈሰሰበት ቢሆንም በአላህ ፍቃድ ከቢር ሐሚድ አጼ ልብነ ድንግልን በጠንካራው ሰይፋቸው ሰውተው በድል አጠናቀቁት። እርግጥ ነው የሀገራችን በአንድ ወገን ተጨፍኖ የተጻፉ የታሪክ ማኅደሮች የሚሉት ሌላ ነው። አንዳንዶቹ አይ ቀዳማዊ አጼ ዳዊት በከቢር ሐሚድ ተገድለው ሳይሆን ከፈረስ ወድቀው ነው የሞቱት የሚሉም ተሸናፊ ስሜት የፈጠሯቸው እሮሮችም አሉ። ይህም ሆነ ያ ከሞህሩ ጦርነት በኋላ እስከ አሁኒቷ ከፋ ድረስ እስልምናን የማስፋፋት ተልእኮ ገፉበት። የአሁኒቷ ከፋ ላይ ሲደርሱ ደመናዎች ተቀጣጥለው ከፋ የምትለውን ቃል ሰማይዋ ጽፋ ተመለከቱ። ያን ጊዜ ከመጡት በላይ እንዳይቀጥሉ ከአላህ የተሰጠ ምልክት አድርገው ስለቆጠሩት ቦታዋን ከፋ ወይም በቃ ብለው አሁን የምትታወቅበትን ስም ሰጥተዋት ወደ አል ነጃሺ በመሄድ የዕድሜያቸውን መጨረሻ እዛው አሳልፈው እዛው መቀበራቸውን የአብሬት ሁለተኛ ኸሊፋ የሆኑት ሰይዲ ባዑ ሳሊስ ስለ አባታቸው አስተላልፈዋል እና አብሬቲ ብዙ ለላኢላሃ ኢላላህ የወደቁ ጀግና አባቶቻቸውም መታወሻ ስያሜ ናታ። የአላህ ፈቃድ ከሆነ አብሬትዮች እነማን ነበሩ በሚለው ርዕስ ሌሎችንም ለማውጋት እሞክራለሁ ግን ከነሱ መሃል በነሱ ላይ የመ- መጫወቻ ያክል አሉ። የማላጫወታችሁም አሉ። ኸውላን ሰይድ ደቡብ ያስታውሳል። የሐቅ መንግስት፣ የከለከለን እንደው የባጢሉን አተንፈገን ብላችሁ አላህን ለምኑት። መንግስት እያለ በሰዓታት የምንጓዘው መንገድ የሌለ ጊዜ ወራት ሊፈጅ ይችላል። ከአብሬትዮ ሳኒ ሼህ ሰዒድ ባዑሳሊስ ዋዝ የተወሰደ ነው። ምስጋና በጌትነቱ ሙሉ ለሆነው አላህ ምስጋና በሰጥ በሰጠውም ነገር ላይ ጸጋ በከለከለውም ነገራቶች ላይ ጸጋን ለደበቀው አላህ ምስጋና። በእሽታውም ጸጋ በእምቢታውም ጸጋ ላደረገው አላህ ምስጋና። ሰጥቶ በነሳው ነገር ላይ ባስቀረው ነገርም ላይ ጸጋን ባደረገው አላህ ምስጋና። ፍርዱ ሁሉ ፍትሕን ለሆነው አላህ ምስጋና ባሮቹን አብሬትዮች ልቅናን በሁሉ መንገዱ ላይ አጎናጽፈው፣ አላህ አላህ ሆይ አንተ በነፍሳችን የፈረድከውን እኛ በነፍሳችን ላይ ወደናታል። ሼሆች አልአብሬትዮሳኒ በሸንጎ በተቀመጡበት ለነገር በተጓዙበት በሽምግልና በዋሉበት እንዲያውም በዒባዳ ባሳለፏቸው ጊዜያቶች ለዚህ በአንድ ጎኑ ላልበጃቸው ህዝብ ማጣትን ቀስፈውለታል ማሸነፍን ገዝተው አኑረውለታል፣ ሰላምን ዛሬ ላይ ሰልጥነናል እንዳሉ ሰዎች ሳይሆን በተግባር ጦሩን ሰብቆ የተጎሳቆለውን የተበዳደለውን እንደ ጸጉርና ሚዶ አንድ አርገውታል። ከጣሊያን መግባት አስቀድሞ በአሥራ ስድስተኛው ክፍለ ዘመን ከያቅጣጫው ይሰነዘሩበት የነበሩትን የተለያዩ ጥቃቶችን በጋራ ለመመከት አንድ የሆነው ሰባት ቤት ጉራጌ የሐሰን እንጃሞን ሽንፈትን ተከትሎ በአፄያዊ አገዛዝ ስርዓት ውስጥ ወደቀ። ከጊዜያት በኋላ ተጎራባጆቹም ቀስ በቀስ ወደ አዲሲቷ ኢትዮጵያ በመቀላቀላቸው ጉራጌ ጥንት አንድ ያደረገው ራስን የመከላከለ ዓላማ አረጀ ናተበ ሌላ የሚሰበስበው ዓላማ አንድ የሚያደርገው ምክንያት አጣ። ሰባት ቤት ጉራጌ ተብለው በአንድ ስም አንደኛውም ሰባተኛውም ሆነው የተጠሩ ጎሳዎች ለግጦሽ መሬት በወንዝ በድንበር፣ የኔ ነው የኔ ነው ተንካኩ። መነካካትን አልፈው በንግግር ተቦላለቱ። እሱንም አልፈው ጦር ተማዘው ደም ተቃቦ አያሌ ወጣቶችም እንደ ቅጠል ረገፉ። ይህንን ተከትሎ መንገደኛው የአላህ ፍጡር ተበዳድሎ እንቅልፍ የማይቀናቸው ኸልቁን እበጅ ጀው ይሁን ባሉበት መንገድ መጓዝ መዋትን መዋተትን የማይደክማቸው ሸሆች አላ አብሬት ዩሳኒ በቁሏቸው ኮርቻ ተጫነ። በሺ የሚቆጠሩ ደረሳዎቻቸውን አስከትለው ወደ መሆር ጋለቡ። ሸሆች እየመጡ ነው የሚል መልእክት ቀድሞ ደርሷቸው ነበርና የመሆር ባለአባቶች በመሰብሰብ አቀባበል አደረጉላቸው። ሸሆችም አረፉም አረፍም ሳይሉ ተእህል ውሃው ሳይቀምሱ የመጡበት የተጨነቁበትን የጉራጌ ጦር በአንዱ ለሌላው ከሰገባው መመዘዙን እንዴት ይሻላል ብለው አማከሯቸው። ኢንሻአላህ ይቀጥላል። ሰላሙ አሌይኩም።